ከ25 ሚሊዮን ብር በላይ በጀት በመመደብ ማህበረሰቡን የመሰረተ ልማት ተጠቃሚ ለማድረግ እየሰራ መሆኑን በወልቃይት ጠገዴ ሰቲት ሁመራ ዞን የማይካድራ ከተማ አስተዳደር አስታወቀም። በከተማ አስተዳደሩ እየተሰራ ያለውን አራት ኪሎ ሜትር የጠጠር መንገድ ግንባታ ለመደገፍ ያለመ የገንዘብ ማሰባሰቢያ ቴሌቶን ተካሂዷል። አምሳል ዋሞኜ በዝርዝር ተመልክቶታል። በሰሜኑ የሀገሪቱ ክፍል ተካሂዶ በነበረው ጦርነት በማንነታቸው በጅምላ ከተገደሉ አማሮች መካከል የማይካድራ ከተማ ነዋሪዎች ይገኙበታል። ነዋሪዎቹ ከከፈሉት የሕይወት መስዋዕትነት ባሻገር የሚገለገሉባቸው ተቋማትና መሠረተ ልማቶች በጦርነቱ ወድመዋል። ከለውጥ ማግስት ጀምሮ ተቋማትን መልሰው ለመገንባትና መሠረተ ልማቶቿን ለማሟላት በከተማ አስተዳደሩና በማኅበረሰቡ ቅንጅት በርካታ ሥራዎች እየተሠሩ ነው። በተያዘው በጀት ዓመትም በ25 ሚሊዮን ብር በጀት የተለያዩ የልማት ተግባራት እየተከናወኑ መሆኑን የከተማው ምክትል ከንቲባ ይለፍ ዘውዱ ተናግረዋል። የአትክልትና ፍራፍሬ ገበያ ማዕከሉ ከዚህ በፊት ጀምሮ የተቋረጠ ስራ ነው የነበረ። 400 ሺህ ብር አካባቢ ነው እሱ የጨረሰብን። ይሄ የመብራቱ ስራውን በተመሳሳይ ከ560 ሺህ ብር አካባቢ፣ አጠቃላይ ወደ 96 ሚሊዮን ብር ወጪ አውጥተናል ማለት ነው። ለዘንድሮ ግን ሀያ አምስት ሚሊዮን ብር ነው የሚፈለገው ማለት ነው። እንግዲህ ውስጥ ለውስጥ የጠጠር መንገድ 9 ሚሊዮን ብር ነው በጀት የተንቀሳቀስ ነው። በጀት አይበግረንም፣ ህዝባችን ይዘን እንሰራለን ብለን እንግዲህ ህዝብና መንግስት በጋራ ሆኖ እየሰራቸው ያሉ ልማቶች ናቸው። ተግባሩን ውጤታማ ለማድረግ ይረዳ ዘንድም የገቢ ማሰባሰቢያ ቴሌቶን ተዘጋጅቷል። በገቢ ማሰባሰቢያ ቴሌቶኑ የማህበረሰቡን አቅም በመጠቀም የመሰረተ ልማት ጥያቄዎችን መመለስ እንደሚቻል የተረጋገጠበት ነው ሲሉ የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናግረዋል። ከለውጥ በፊት ይሄ ለውጥ እንዲመጣ መስዋዕት የሆኑ ወንድሞችን ለዚህ ቴሌቶን በማቅረብ እኛ በነሱ መስዋዕትነት ነው ዛሬ ልማት እያረጋገጥን ያለን እነሱ ማሰብ አለብን ተብሎ የነሱን ፎቶግራፍ የቴሌቶኑ የጨረታ አካል በማድረግ በዛሬው ዕለት ብቻ ከ2.5 ሚሊዮን ብር በላይ የተሰበሰበበት። ይሄ ማለት ከዚህ በፊት ደግሞ በረሰት ተሳትፎ የተሰራው ስራ ይሄን የሚያረጋግጥ ነው። አካባቢያችንን ስናለማ የአካባቢያችንን ሰላም እያረጋገጥን ነው ያሉት ደግሞ የወልቃ ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ለሰላም ዋጋ መስጠት እንደሚያስፈልግ ጠቁመዋል ሀሳቡ በመደገፍ ገንዘብ በመስጠት አካባቢያችን እናለማለን አካባቢያችን ስናለማ ደግሞ ሰላማችን እያረጋገጥ ነው ሰላሙ ያረጋገጠ አካባቢ ደግሞ ልማቱ ይፋጠንለታል ሰላሙ ያወከ አካባቢ ልማቱ ይመኘው ይሆን እንጂ አይተገበርም ያለምነው ህልም እንዲተገበር ከተፈለግን ሰላሙ ማጥበቅ አለብን። ማይካድራ ከተማ እስከፊ ጭፍጨፋ የተፈጸመባት ከተማ ብትሆንም ማህበረሰቡ በቁጭት ወደ ልማት መግባቱን የከተማዋ ነዋሪና ባለ ሀብት አቶ መንግስቱ መኮንንና አቶ ማማይ በዛ ተናግረዋል። የመሰረተ ልማት ጭላንጭል አይተናል። አሁንም እየቀጠልንበት ነው። ለወደፊትም እስከ መጨረሻ ከተማችን ማይካድራ ውብ እና ጌጣማ እንድትሆን ተሰልፈን እየሰራን ያለን ነው በብዙ መከራ እና ከብዙ ሞት ከብዙ መገፋት ወጥተን አሁን ወደ ልማት አዙረን ያው ያያችሁት ነው። ያለማነው ነገር ጥቂት ነገር አይደለም። በሀገር ውስጥ እና በውጭ የሚኖሩ ሀገር ወዳድ ወገኖች ድጋፍም ተጠናክሮ እንዲቀጥል ተጠይቋል።